ስለዚህ በትንሹ አንጀት በትልቁ አንጀት እንዲሁም በፊንጢጣ ላይ የሚበቅሉ ማንኛውም አይነት የካንሰር አይነቶችን የአንጀት ካንሰር ብለን በአጠቃላይ እናጠቃልላለን። ለዚህ የተለመዱት ምልክቶች ሆድ መነፋት፣ ቁርጠት፣ ምግብ ቶሎ መጥገብ፣ አብዛኛው ለአንጀት ካንሰር የሚያጋልጡ ነገሮች አንደኛው ሲጋራ ማጨስ ነው፣ አልኮል ከመጠን በላይ መጠጣት ነው፣ ሌላ ከመጠን በላይ የሆነ ክብደም፣ ሌላ የእንስሳት ተዋጽኦዎችን አብዝቶ መመገብና በቂ የሆነ አካላዊ እንቅስቃሴ አለማድረግ። እሺ ስሜ ሙሉ ዶክተር ቢኒያም ዮሐንስ እባላለሁ። በቅዱስ ጳውሎስ ሆስፒታል ሚኒየም ሜዲካል ኮሌጅ የአጠቃላይና የአንጀትና የፊንጢጣ ቀዶ ህክምና ሰብስፔሻሊስት ነው። ስለዚህ በትንሹ አንጀት በትልቁ አንጀት እንዲሁም በፊንጢጣ ላይ የሚበቅሉ ማንኛውም አይነት የካንሰር አይነቶችን የአንጀት ካንሰር ብለን በአጠቃላይ እናጠቃልላለን። ነገር ግን ከነዚህ ከሶስቱ በጣም የተለመደው በትልቁ አንጀትና በፊንጢጣ አካባቢ ስለሆነ ከአሁን በኋላ የአንጀት ካንሰር ስንል የትልቁና የፊንጢጣ አንጀትን ለመግለጽ እንዲሆን እንፈልጋለን። የአንጀት ካንሰር አብዛኛው ጊዜ የሚነሳው ከውስጠኛው ሽፋን ነው፣ ከውስጠኛው የአንጀት ግድግዳ ላይ ነው። ስለዚህ ደረጃው ሲጨምር እና እጢው እያደገ ሲሄድ ወደ ውጭ ወደ ውጨኛው የአንጀት ሽፋን ያድጋል። ከዛ በተጨማሪም በአካባቢው ያሉ ደምስሮችን እና ደግሞ ንፍፊቶች ላይ ሊሰራጭ ይችላል። አንዳንዴም ደግሞ ደረጃው ሲገፋ ከአንጀት ሽፋኑ ወይ ደግሞ ከነፊቶች ውጪ ወደ ጉበት፣ ወደ ሳምባ፣ ወደ አጥንት፣ ወደ ሌሎች የሰውነት ክፍሎች ሊሰራጭ ይችላል። ስለዚህ ደረጃ አንድ እና ደረጃ ሁለት ብዙ ጊዜ ምልክት ላያሳዩ ይችላሉ። አንደኛ እጢውም ትልቅ አይደለም የተሰራጨም አይደለም ብዙ የአንጀት ሽፋንንም የሚያዝ አይደለም። ደረጃ ሶስትና አራት ግን ከደረጃቸው ከፍ ያለና ከአንጀት ሽፋኑ ውጭ ያሉ ስለሆኑ ብዙ ምልክት ያሳያሉ። እጢው ቶሎ ካልታወቀ መጠኑ እያደገ ሲሄድ እያደገ ሲሄድ የአንጀት ስርዓትን ሊያዛባ ይችላል። ስለዚህ ታካሚው ወይ ህመምተኛው እንደፈለገ አየር ላያሳልፍ ይችላል፣ ሰገራም ላያሳልፍ ይችላል። ስለዚህ አንጀትን እየዘጋ ሲሄድ ሆድ መነፋት ይኖረዋል። ምልክቶቹ አብዛኛው ጊዜ የአንጀት ስራ ሲስተጓጎል ነው የሚመጡት። ስለዚህ የተለመዱት ምልክቶች ሆድ መነፋት፣ ቁርጠት፣ ምግብ ቶሎ መጥገብ እንዲሁም የአንጀታችን ባህሪ ሲቀየር ያለ ማለት ምንድነው? የአንዳንዱ ሰው መቼ ሽንት ቤት ይሄዳል፣ መቼ አየር ያሳልፋል፣ መቼ ሰገራ ያሳልፋል፣ በየስንት ጊዜ ሽንት መጸዳጃ ቤት ይሄዳል የሚለው እንደየሰው ባህር የተለያየ ነው። ስለዚህ የተለያየ አንጀት ባህሪም አለ። ስለዚህ አንዳንዴ ሆድ መድረቅ ሊኖር ይችላል፣ ተቅማጥ ሊኖረን ይችላል። አንዳንዴ ከሰገራ ጋር ወይ ደግሞ ከሰገራ በፊት ደም ቀላቅሎ ሊመጣ ይችላል። የጓጎለም ሊሆን ይችላል፣ ቀይ ደም ሊሆን ይችላል። አንዳንዴ ደግሞ በተለይ የእጢው የበቀለበት የአንጀት ክፍል ፊንጢጣ ላይ ሲሆን የማስማጥ ነገር ሊኖር ይችላል። የተለመዱት ምልክቶች እነዚህ ናቸው። አብዛኛው የአንጀት ካንሰር አጋል ለአንጀት ካንሰር የሚያጋልጡን ነገሮች አንደኛው ሲጋራ ማጨስ ነው ነው ሌላ ደግሞ አልኮል ከመጠን በላይ መጠጣት ነው። ሌላ የተለመደው ነገር ደግሞ ከመጠን በላይ የሆነ ክብደት ነው። ሌላ የእንስሳት ተዋጽኦችን አብዝቶ መመገብ መመገብና በቂ የሆነ አካላዊ እንቅስቃሴ አለማድረግ የታወቁ የሆኑ ለአንጀት ካንሰር የሚያጋለጡ ጉዳዮች ናቸው። ድሮ ድሮ ትልልቅ ሰዎች ነበሩ ለአንጀት ካንሰር የሚጋለጡት፣ አሁን ግን በእኛ ሆስፒታልን በተደረገ ጥናት አብዛኛው የካንሰር ታማሚዎች በተለይ አንጀት ካንሰር ታካሚዎች ወደ 40 ፐርሰንት አካባቢው ከ40 እድሜ በታች ናቸው። ለዚህ አሁን እድሜ መጨመር ብቻ ለካንሰር ያጋልጣል የሚለውን ነገር አሁን እየቀረ መጥቷል። ስለዚህ አብዛኛው ተጋላጭ አሁን ማንኛውም ሰው በአጠቃላይ ለካንሰር የተጋለጠ መረጃዎቹ አሁን ስናያቸው ያልታተሙ ውጤቶችም አሉ በኮሌጃችን ደረጃ ያሉ። ስለዚህ የአንጀት ካንሰር ሁለተኛ እና ሶስተኛ እየተፈራረቀ ያለ ካንሰር ነው በመከሰት ደረጃ ሁለተኛም በአገር አቀፍ ደረጃም አብዛኛዎቹ ታካሚዎቻችን ደረጃ ሶስት እና ደረጃ አራት ሆነው ነው የመጡት። ያኛው ነገር የሆነበት ምክንያት ምንድን ነው? ከግንዛቤ እጥረት ነው። ምክንያቱም የአንጀት ካንሰር ምልክቶች ከሌሎች ጎጂ ካልሆኑ ወይ ደግሞ የካንሰርነት ባህሪ ከሌላቸው ህመሞች ጋር ምልክቶቹ በአብዛኛው የተመሳሰሉ ናቸው። ለዚህ ምልክት ሲኖር ህብረተሰቡ ምን ያደርጋል? ጉዳት የማያመጡ አንጀት ላይ ጉዳት የማያመጡ ወይ ደግሞ ለህይወት የማያሰጉ የአንጀት ህመም ናቸው ብሎ የመወሰድ ነገር አለ። በተለይም ደግሞ አሜባንና የፊንጢጣ ኪንታሮትን እንደ ምሳሌ ማንሳት ይቻላል። በጣም የተለመደው ነገር በተለይ ፊንጢጣ አካባቢ የሚበቅሉ እጢዎችን ወይ ደግሞ ፊንጢጣ አካባቢ የሚሰሙ ስሜቶችን ጠቅላላ የፊንጢጣ ኪንታሮት ነው ተብሎ የተዛባ አመለካከት አለ። እኛ ስራችን ላይ እንደምናየው ግን በጣም ብዙ ታካሚዎቻችን ትልልቅ ከተሞችን ጨምሮ አዲስ አበባን ጨምሮ እንደዚህ አይነት ስሜቶች እያላቸው የባህል ህክምናዎች ጋር የሚሄድ ነገር አለ። ስለዚህ የባህል ህክምና ይሰጣቸዋል። ህመሙ አይቆምም። እጢውም ማደጉን አይቆምም። ስለዚህ እኛ ጋር ሲመጡ አንደኛ እጢውም ከፍ ብሎ ሰገራ እስከ መቆጣጠር እስከ መቸገር ድረስ ደርሰው ወይ ደግሞ በሴቶች ታካሚዎቻችን ላይ ደግሞ እጢው አድጎ አድጎ ማህፀናቸውን እስከ መያዝ ድረስ የደረሰበት ሁኔታ አለ እና በሆድ ላይ የሚሰሙ ስሜቶች መናቅ የለባቸውም በሰገራሞጫ የሚኖር አይ ማንኛውም አይነት ደም መፍሰስ ያለ ምርመራ ያለ ተገቢውን ምርመራ ኪንታሮት ነው ብሎ ማሰብ አሜባ ብቻ ነው ብሎ ማሰብ በተለይ አሁን አሁን መቆም ይኖርበታል እነሱ የተለያዩ ምርመራዎች አሉ የአንጀት ካንሰር መኖር አለመኖሩን በተጨማሪ ደግሞ ቅድመ ምርመራዎችም አሉ እንደሌላው እንደ ጡት ካንሰር እንደምንለው እንደ ማጸንበር ካንሰር እንደምንለው ቅድመ ምርመራዎች አሉ። በተለይ እድሜ ከ45 ዓመት በላይ የሆነ ሰው ሁሉም ሰው እንዲያደርገው ይመከራል። በተለይ ደግሞ የቤተሰብ ታሪክ የካንሰር ታሪክ አንጀት ካንሰር ታሪክ ያላቸው ሰዎች እንዲያደርጉ ይመከራል። ስለዚህ እንደዚህ አይነት ሰዎች ላይ የምናደርገው ምርመራ ኮሎኖስኮፒ ይባላል። ትንሽዬ ቱቦ መሳይ ካሜራ ነች። በአንጀት ትገባለች። የውስጠኛውን ግድግዳ ታያለች። እጢ ካለ እጢው የት ነው ያለው የሚለውን ነገር ይነግረናል። ሁለተኛ ደግሞ ከእጢውም ላይ ሳምፕል እንድንወስድ ይረዳናል። ማስተላለፍ የሚፈልገው ነገር የአንጀት ካንሰር እንደ ማንኛውም ካንሰር ቶሎ ከታወቀ ማዳን ይቻላል። ሕክምናውም የሀገራችን ውስጥ አለ። ሁለተኛ በቤተሰብ ታሪክ ያለ ሰዎች ደግሞ እና አጋላጭ ነገር ያለን ሰዎች ደግሞ ቶሎ ብለን ኮሎኖስኮፒ የሚባለው ምርመራ ወይ ደግሞ ሰገራ ላይ የሚደረጉ ምርመራዎች አሉ። እነሱ ምርመራዎች ማድረግ ይገባናል። አመሰግናለሁ።